ቤተክርስቲያን አስፈላጊ ናት የሚል አስተሳሰብ ያለ አይመስልም። ቤተክርስቲያኗ ስትጠቃ ኑራለች። ጎሳ የላትም፣ መንደር የላትም። ወንጌል ወንጌል ጌታ ጌታ ኢየሱስ ኢየሱስ የሚባለው ወንጌል ለመስበክ አይደለም፣ ባዶ ለማድረግ አውሮፓን ጅብ ያስበላ። ትናንት ትምህርት ቤት አልነበረም፣ የትምህርት ሚኒስቴር ነበረች። ትናንት ባህልና ቱሪዝም አልነበረም፣ የባህልና ቱሪዝም መሰረት ነበረች። ትናንት የፍትህ ሚኒስተር አልነበረም። ዛሬ ትናንት የፍትህ ባለቤት ናት። ህግ ሳይኖር ህግ የሰራች ናት። በዚህ መልኩ ሀገርን ስታስተባብርና ስትሰራ የኖረች እንደመሆኗ መጠን ንጉሥ አስተምራ አሳድጋ ፍትርትን አሳይታ ለንግስና እንዲበቃ ስታደግ የኖረች ቤተክርስቲያን ናት። እነዚያ ያሰለጠኗቸው የጣሊያን ዲቃላዎች ሀገርን የማይወዱ ታሪክን የማይወዱ ህዝብ በማባላት የሚሰክሩ ደስ የሚሰኙ የታሪክ ምንጭ ምንም ነገር ደስ የማያሰኛቸው የኢትዮጵያ ቤተ ክርስቲያን የጥላቻ መስመር አድርገው ይኸው መከራዋን የሚያሳዩት አንዱ ሰው ከመንደርተኝነት ከዘረኝነት የጸዳ ትውልድን በመፍጠሯ በተለያየ መልኩ ከውስጥ መዋቅሯን በማመስ ከውጭ በተለያየ መልኩ ባንዳዎችን በመላክ አዲሱ የዘመናዊ ትምህርት ስራ ሲተገበር አንዱ የኢትዮጵያ ቤተ ክርስቲያንን የሚመታ አድርጎ ነው። ጣሊያናውያን ስራ ሁሌ ሲቀጠቀጧት ሲቀጠቀጧት የድህነት ተጠያቂ በማድረግ በቃ ደሃ የሆነው በሷ ምክንያት በሚል አውጥተው አውጥተው አውጥተው አውጥተው አሁን ያ ትምህርት አካል አግስት ገዝቶ አፍርቶ ይኸው ትውልድ ያጨርሳል። በተበላሸ የትምህርት ስርዓት በካሪኩለም ተቀርጾ ቤተክርስቲያን የጥላቻ መንገድ እንድትሆን ሲሰበክ ትውልድ ሲማረው ነው የኖረው። ማንም ሰው ቤተክርስቲያን ላይ ነው የሚጀምረው። ጀማሪ ፖለቲከኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ መንደርተኛ የሚጀምረው ቤተክርስቲያን ላይ ነው ጀማሪ ጴንጤ ስብከት የሚጀምረው ቤተክርስቲያን ላይ ነው የምታስተምረው ነገር ሁሉ እንዴት የባይድ ሆነ ሰው እንዴት በጣሊያን አይምሮ ቤተክርስቲያን ያስባታል አምስት ሺህ አመት ታሪክ ሰንዳ ያስቀመጠች ቤተክርስቲያን የአንድ ሰው ያህል እንኳን የአንድ ብሔርተኛ ያህል እንኳ መከበር አቅቷታል ክንዱን እየነቀነቁ

በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የሉሉ ዘይር ቤተሰቦች ባላችሁበት በሉሉ ዘይር ስም እንደምን አላችሁ? ሎላ አምላካችን እግዚአብሔር በሀብት ስቦ በእርዴት አቅርቦ በቸርነቱ በጸጋው መግቦ በየዘመናቱና በየጊዜያቱ ልጆቹን ሀገሩን ስለሚጠብቅ ሎላ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለዛሬ እንደ እግዚአብሔር ፈቃድ የምንማማርበት ወይም የምንወያይበት የትምህርታችን መነሻ ረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን የጥቃት ሰለባ ሆነች በሚል ጉዳይ ነው የምንወያየው። እንግዲህ እንደምታውቁት ኦርቶዶክሳውያን በያላችሁበት፣ እንደምትረዱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅርብ ጊዜ ወዲህ በተለያየ መልኩ የመከራ ገፈት ቀማሽ የዱላ ሁሉ ማረፊያ እንደሆነች ይታወቃል። የመከራ አይነቶቹም የተለያዩ ናቸው እና ለምንድን ነው እንደዚህ የሆነችው የሚለውን በጥቂቱ ለመወያያ ለመነጋገሪያ ሀሳብ ያህል ነው በዚህ ሀሳቢ የማቀርበው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራችን ኢትዮጵያ ያደረገችው አስተዋጽኦ አበርክቶት ቀላል ቢባል አይደለም። በታሪኳ ውስጥ የአምስት ሺህ ዓመት ታሪክ ቀርጻ ያስቀመጠች ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሀገር እንደ ዓለምም ጭምር ልትኖርና ልትከበር የሚገባት ቤተክርስቲያን እንደሆነች ይታወቃል። ምክንያቱም ፊደልን፣ ስራተ ቋንቋን፣ መስተጋብርን፣ ባህልን፣ ወግን፣ እሴትን፣ ሀገር ወዳድነትን፣ ፍቅርን አብሮነትን የመሳሰሉ ነገሮችን አስተዋጽኦ ያደረገችና በሰማይ ያሉ የቅዱሳን ህብረቷ የሆነላት ሰማያዊ መንግስትን የምትናገር፣ የምታስተምር የእግዚአብሔር ቤተሰብ መሆኗ ይታወቃልና እንደ ሀገራችን በስፋት ስናነሳ ከዚህ ከአዲሱ ስርዓተ ዓለም ከ1965 በፊት በነበረው ለብዙ ሺህ ዘመናት በሐዲስ ኪዳንም በብሉይ ኪዳንም በሕገ ልቡናም ነገሥታትን ቀርፃ አስተምራ ሀገር እንዲወዱ ሕዝብ እንዲያፈቅሩ ታሪክ እንዲሰሩ ፍትህረት እንዲያሰፍኑ በማድረግ ስትወጣ የኖረች ቤተክርስቲያን ናት። በሀገር ደረጃ አጠቃላይ ሀገር ቀርፃ ሰርታ የሰጠች ናት። አንድነትን ነፃነትን፣ ከነ ክብሩ አንድነትን ከነ ምስጢሩ ሰርታ ለትውልድ ያስረከበች ቤተክርስቲያን ናት። በዓለም አቀፍም የምርምር መሰረት የሆኑ መጽሐፎችን በሀገርም እንደዚሁ የሰጠች ቅዱስ ቤተክርስቲያን ናት። ብዕር ቀርጸው ብራና ዳምጸው ልጆቿ እሳት የሚተፉ መንፍሳዊ እሳት ምስጢራዊ እሳት፣ ሀሳባዊ ጥበባዊ፣ ፍልስፍናዊ እሳትን የሚተፉ ልጆቿ የተፈላሰፉበት የወጡበት፣ የወረዱበት የድካማቸው ውጤት ነው። እንግዲህ በሀገራችንም በተለያየ መልኩ በቱሪዝም ዘርፍም ብንለው በሌላም ዘርፍ ገቢ ማስገኛ የሆኑት እንደ ዓለም እንደ ሀገር እንኳ ስናነሳ የቤተክርስቲያን ውጤቶች ናቸው። በአጠቃላይ በአጠቃላይ በኪነ ሕንፃ በኪነ ጥበብ በስነ ባህል በስነ ግጥም በስነ ቅኔ በስነ ዜማ በማህበረሰብ አንድነት በሀገር ፍቅርና ወዳድነት በወኔ አንድ አድርጋ ጠብቃ የኖረች ቤተክርስቲያን ናት። በዚህ ሁሉ ሀገርን ስታገለግል ኖራለች። እንደ ሰማይ ደግሞ የእግዚአብሔርን መንግስት ስታገለግል የኖረች ሰማያዊት ተስፈኛ ናት። ይሄ ቤተክርስቲያን የተሰራችበትን አላማ ሳትዘነጋ የመጣች ቤተክርስቲያን ናት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራችን ለኢትዮጵያ በጎ ከሚባለው ነገር ሁሉ አላደረገችም ማለት አይቻልም። በጎ ከሚባለው ነገር ሁሉ አላደረገችም ማለት አይቻልም። ክፉ ከሚባለው ደግሞ ቤተክርስቲያን አንዳችም አላደረገችም። አንዳችም በእውነተኛ በትክክለኛ እውነትን በሚሻ ሰው ብትመረመር ቤተክርስቲያን አንዳችም እንኳ በሰው ላይ ክፉ ጥፋትን ነገር ማድረግ አትችልም፣ አላደረገችም፣ አላማዋም ተልዕኮም አይደለም። ከዚህ የተነሳ የኢትዮጵያ ቤተክርስቲያን በሀገራችን ያደረገችውን አስተዋጽኦ ሰፍሮ ቆጥሮ ለመናገር ባጭር ጊዜ የሚቻል አይደለም። እንዲህ ናት እንዲያ ናት ሁሉ ለማስፈር እንኳን አጠቃላይ ሁለንተናውን ለመመርመር ይቅርና አንድ ጉዳይን እንኳን ቤተክርስቲያን ዙሪያ ላይ ይዞ ለመናገር በጣም አያስችልም አያስደፍርም። ምናልባት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከማመስገን ባሻገር የምትታማበት ምንም አይነት አንቀጽ የላትም፣ የሚያሳማት ጉዳይም የላትም ያደረገችው ሁሉ በጎ ስለሆነ። ከዚህ የተነሳ አሁን አሁን ባሉን ሂደቶች ስናይ በተለይም ከጣሊያን ወረራ በኋላ በመጣው ሪወት አለም ውስጥ ቤተክርስቲያንን ስናያት የጥቃት ኢላማ ሁና ነው የመጣችው። በደርግ 17 አመት መከራ ስትቀበል መጥታለች። ከዚያም በኋላ እስካሁን ድረስ ባለው ደግሞ የመከራ ገፈት ቀማሽ ሁናለች። ዛሬም ባለንበት ሪወት ውስጥ ደግሞ እንዲሁ ልጆቿ ኦርቶዶክሳውያን በተለያየ መልኩ ይገፋሉ፣ መከራ ይቀበላሉ። ለምንድን ነው የጥቃት ኢላማ የሆኑት? ክርስቲያኖች በየአሉበት ለምንድን ነው እንዲህ መገፋት የደረሰባቸው? ቤተ ክርስቲያን ሀገር እንዳልሰራች ባለቤት እንዳልሆነች እንደዚህ ጋር ራሱ መታየት ያቃታት ለምንድን ነው የሚሉ በክርስቲያኖች ላይ የሚነሱ ጥያቄዎች አሉ። ከክርስትና ውጭ ያለ ሰው ይህን ማንሳት የሚችለው ጥያቄ ነው። በነገራችን ላይ ታሪክን የሚወድ ትናንትን የሚያውቅ አብሮነትን፣ ፍቅርን፣ ሰላምን የሚሻ ሁሉ የሚያነሳው ነው ማለት ነው። በብዙ መንገድ ጥቃት ዒላማ ሆና መቀጠሏ የታወቀ እንደመሆኑ መጠን ለምንድን ነው ስንል ዋና ዋና ጉዳዮችን ማንሳት እንችላለን። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጥቃት ኢላማ የሆነችው በሪዮታ ዓለም ውስጥ ቤተክርስቲያን አስፈላጊ ናት የሚል አስተሳሰብ ያለ አይመስልም። በተለይም በተለይም ይሄንን ሀሳብ ለማንሳት ዓለምን ቀኝ ግዛት ለመግዛት የሚገዙ አካላት ምልከታቸው፣ አይዲዮሎጂያቸው፣ አጠቃላይ ለሰው ልጆች የሚሰጡት አስተሳሰብ ክብር፣ እኩልነት፣ ነጻነት ፍትሃዊ አይደለም። የምዕራቡ አስተሳሰብ ለአፍሪካው የሚሰጠው ፍትሃዊ አይደለም። ነጮቹ ጥቁሮቹን የመግዛት እሳቤ በውስጣቸው ላይ የሰፈነ ከመሆኑ የተነሳ ክተት ሰራዊት፣ ምታ ነጋሪት ተብሎ ሲታወጅ በጣሊያን ጦርነት ቤተ ክርስቲያን ስዕል ይዛ ምሕላ አድርጋ ታቦት ይዛ ልጆቿን አሰልፋ ሀገር ሊወር የመጣውን መጠበቋ ይታወቃል። ይሄ አንዱ እንዲበቀሏትና ፍትሐዊነትን እኩልነትን በመናገሯ በመስራቷ የበቀል አውድማ ሁና እንድትቀጠቀጥ ሆነች። ከዚያ በኋላ ምዕራባውያን ያቄሙባት ቂም እንዳለ ሆኖ የውስጥ ባንዳንም በመፍጠር ከውስጥ የሚበላት የሚሰረስራት፣ ሰውን በማስነሳት ከውጭ ደግሞ የነሱ አስተሳሰብ እንደገና በመቀረጽ አካል አንድ አድርጎ ቤተክርስቲያኗን የጦር ሜዳ የመከራ የማያልቅ የማያባራ መከራ እንዲደርስባት ያደረገ አስተሳስብ ነው ማለት ነው። ይህም እንዳልሁት በቀኝ ግዛት ውስጥ የካቶሊካዊነት ቤተ እምነት አስተሳስብ በተመሰረተ አካሄድ፣ ኋላም ደግሞ በፕሮቴስታንታዊ አስተሳስብ ፕሮቴስታንታዊ ጅሃድን በማወዥ በቤተክርስቲያኗን የተለያየ በጀቶችን በመበጀት የተለያየ ሀሳቦችን በማውጠንጠን ቤተክርስቲያኗ ስትጠቃ ኑራለች። በዚህ በዚህ ርእዮት ውስጥ ዘርፈ ብዙ ነው ሂደቱ ጥቃቷ። አንደኛው አስተምህራዊ ጥቃት ነው። ሁለተኛው ርእዮተ ዓለም ጥቃት ነው። ሶስተኛው ጽሉ መሆን በዓለም አቀፍ ደረጃ የምትጠላ ሞቷ ሞት የማይሆን መቃጠሏ፣ መገደሏ፣ መሰደዷ እንደማንም ዋጋ የማይሰጠው ሲተነኩሷትም ህግ ማያያቸው ህግ ማይታይበት ማለት ነው ቤተክርስቲያን በርእዮተ ዓለም ውስጥ በዓላማ በውጭና በውስጥ በተቀናበረ ሂደት ውስጥ ስትጠቃ ህግ የለም። ማንም እሷን የሚያየት የለም። ምክንያቱም የክርስቲያኖች ሞት ምንም የሚታሰብ አይደለም ማለት ነው። በሀገራችን በኢትዮጵያ የብሔርም የምንም ፖለቲካ የለም። ይህ ሃይማኖት ነው፣ ዘርፉ ሲታየው ምክንያቱም ሂዶ ሂዶ ጥቃቱ የሚሆነው ኦርቶዶክስ ቤተክርስቲያን ላይ ነው። በእያንዳንዱ ዙሪያ አዙሪትን ስናየው ቤተክርስቲያን ላይ የሚያረፍ ዱላ ነው ሆኖ የምናየው ማለት ነው። ከእስር መሰረቱ ስንመለከት በቀኝ ገዢዎች ዘንድ ኢትዮጵያዊነትን ኦርቶዶክሳዊነትን የምታስፋፋ የምትናገር የምታስተምር የኢትዮጵያ ኦርቶዶክስ ተዋሕዶ ናት። ጎሳ የላትም፣ መንደር የላትም፣ ቋንቋ አትመዝንም። ሀሳቧ ሀሳብ ብቻ ነው፣ ሀገራዊነት ነው ሀሳቧ። ስለዚህ አንድ ሀገር እና ብዙ ሕዝቦች በአንድ ሆኖ የሚኖሩባት አንድ ኢትዮጵያ ብላ የምታምን መሆኗ ይሄ ባልካናይዜሽን የሚባለው ከፋፍሎ ገዥነት የመግዛት ስሜት ያላቸው ሰዎች በደንብ እረፍት አልሰጣቸውም። ከዚህ የተነሳ አንዱ የጥቃት ኢላማ ሁናለች። በሀገራችን የዚህን አስተሳሰብ በደንብ ገባ ብሎ ለማየት ከተሞከረ በኑፋቄ ስም በተለያየ በግል ተቋማት የመንግስታዊ በሆኑ ተቋማት ዘርፍ በተለያየ አይነቶች በኢንቴሊጀንሲዎች ዘርፍ በሁኔታዎች ሁሉ ቤተ ክርስቲያን ስትጠቃ ነው የመጣችው። ይህ ደግሞ ወንጌል የሚሰብኩ መስለው ሚሽነሪዎች ቤተ ክርስቲያኗን መግፋት ላይ ነው ያመዘኑት። ምክንያቱም ወንጌል አይደለም ጉዳዩ ወንጌል ወንጌል ጌታ ጌታ ኢየሱስ ኢየሱስ የሚባለው ወንጌል ለመስበክ አይደለም ባዶ ለማድረግ አውሮፓን ጅብ ያስበላ ምዕራቡን ጅብ ያስበላ ኢትዮጵያ ደግሞ እንደዚሁ ሃይማኖቷ እንድተው ስርዓቷ እንድተው ጅብ እንዲበላት ኦርቶዶክሳዊ ሰው ሁሉ ማህበረሰቡ ባዶ ወና ላይ እንዲያርፍ የሚደረግ ሂደቶች ነው ይሄት በጀት ተበጅቶ ስራት ተሰርቶ እቅድ ታቅዶ ሰው ተሰርጦት በል ተብሎ የሚደረግ ሂደት ነው ይሄ የስራቱ ውጤት ነው የስርዓቱ ውጤት ነው ቤተክርስቲያን የመገፋቷ ልክ ጥግ በእንዲህ አይነት ሂደቶች ውስጥ ሁሉ የሚገለጽ ነው። አንዱ ይሄ ነው። ሁለተኛው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠላት ኢላማ የሆነችው ወይም ደግሞ የመገፋት ኢላማ የሆነችው ቅድም እንዳልሁት በዘውዳዊ ስርዓት መሰረት፣ ትናንት ትምህርት ቤት አልነበረም የትምህርት ሚኒስተር ነበረች። ትናንት ባህልና ቱሪዝም አልነበረም የባህልና ቱሪዝም መሰረት ነበረች። ትናንት የፍትህ ሚኒስተር አልነበረም ዛሬ፣ ትናንት የፍትህ ባለቤት ናት። ህግ ሳይኖር ህግ የሰራች ናት። በዚህ መልኩ ሀገርን ስታስተባብርና ስትሰራ የኖረች እንደመሆኗ መጠን ንጉስ አስተምራ አሳድጋ ፍትርትን አሳይታ ለንግስና እንዲበቃ ስታደርግ የኖረች ቤተክርስቲያን ናት። በዚህም ምንም የምታፍር ነገር የሚያሳፍር ነገር አልሰራችም። የሚያሳፍር ነገር ሀገር የሚሸጥ አላወጣችም። ህዝብ የሚከፋፍል አላወጣችም። ትውልድ የሚጠላ አላወጣችም። ታሪኩን የሚጠላ አላወጣችም። መንደርተኛ ዘረኛ አላወጣችም። ቤተክርስቲያን በዚህ ፈጽሞ የለችበትም፣ አላወጣችም የሚችለውን ያህል ሰው ሰርታለች ሰርታለች። እነ ላሊበላን፣ እነ ይምርሃን፣ እነ ናኩቶን፣ እነ አጼ ዳዊት፣ እነ ገብረ መስቀል፣ እነ አጼ ገብረ መስቀል፣ እነ አብርሃ ዋጽሃ፣ ሌሎችንም ነገስታት ከላይ ጀምሮ ከንግስተ ሳባ ጀምሮ እስከ አፄ ኃይለስላሴ ድረስ ክፉ በሚባል ደረጃ ካሁኑ የከፋ አላረገችም ጨርሶ አላረገችም። ይሄኛው ግን ሀገርን አንዳርገው የገዙ ለምዕራባውያን ለወራሪ ያልተመቹ በኢትዮጵያ ኦርቶዶክስ ክርስቲያን ስርዓተ ትምህርት የተቀረጹ እንዲህ አይነት ሰዎች በመሆናቸው ምክንያት አንዱ ቤተ ክርስቲያን የጥላቻ መሰረት ሆነች፣ እንዲህ አይነት ሰዎችን በማውጣቷ ምክንያቱም፣ ለቀኝ ገዢዎች ለምዕራባውያን አልተመቸችም። ከዚህ የተነሳ እነዚያ ያሰለጠኗቸው የጣሊያን ዲቃላዎች የጣሊያን ዲቃላዎች ሀገርን የማይወዱ ታሪክን የማይወዱ ህዝብ በማባላት የሚሰክሩ ደስ የሚሰኙ የታሪክ ምንጭ ምንም ነገር ደስ የማያሰኛቸው ኢትዮጵያ ክርስቲያን የጥላቻ መስመር አድርገው ይኸው መከራዋን የሚያሳዩት አንዱ እሱ ነው። ሳትገፋ ሳትበድል ማንንም ክፉ ሳታደርግ ሀገርን አጋብታ በመኖሯ ባህልን አጋብታ በመኖሯ አንድነትን አጋብታ በመኖሯ የሀገር ፍቅርን አጋብታ በመኖሯ ሰው ከመንደርተኝነት ከዘረኝነት የጸዳ ትውልድን በመፍጠሯ በተለያየ መልኩ ከውስጥ መዋቅሯን በማመስ ከውጭ በተለያየ መልኩ ባንዳዎችን በመላክ በፖለቲካ ኢዲኦሎጂ በተለያየ መልኩ ቤተክርስቲያን ትቀጠቀጣለች የጥቃት ሰለባ ሆና ማለት ነው። በሌላም መልኩ የኃይል ምንጭ ናት በሚል አስተሳሰብ የኢትዮጵያ ቤተክርስቲያን ለአንድነት የኃይል ምንጭ ናት፣ ለሀገር ፍቅር የኃይል ምንጭ ናት፣ ለታሪካዊነት የኃይል ምንጭ ናት፣ ከመፈራረስ የምትታደግ የኃይል ምንጭ ናት ከሚል የተነሳ በጎውን ክፉ አድርጎ ብዙ ሰው ይሰማል። አህዳዊነት፣ የአህዳዊነት ስርዓት ናፋቂ ምናምን የሚባል ይሰማል። አህዳዊነት ማለት አንድ ሀገር ማለት ወንጀል ነው አንድ ሀገራችን ናት። በአንድ ሀገር ስር ያለን በአንድ እንኳ ስር ያለን ሰዎች ነን ማለት እንደ ኃጢያት ሊቆጠር ይችላል ወይ? እንደ በደል ሊቆጠር ይችላል ወይ? አሁን የቀረባ ያገኛት ይሄ ነው ማለት ነው። እና በዚህ መልኩ ቤተክርስቲያን ድርሻዋን በመወጣቷ ሀገር በመስራቷ ትውልድ አንድ አድርጋ በመምራቷ ታሪክን በማስቀመጧ ሌሎች ሲሸጡ ቤተክርስቲያን በከርሰ ማይጸውና ሰውራ በማኖሯ ይታወቃል። አስራ አምስተኛው ክፍለ ዘመን በእግራኝ ወረራ ጊዜ ምን ያህል ንብረት መጽሐፍ ምን ያህል እንደጠፋ ይታወቃል። በኦቶማን ቱርክ ምን ያህል እንዳለቀ ይታወቃል። በጉዲት ምክንያት ምን ያህል እንደወደመ ይታወቃል። ቤተ ክርስቲያን ግን የወደመውን እየተካች፣ የጠፋውን እየመለሰች፣ ያልተጻፈውን እየጻፈች፣ ለትውልድ የስርዓት የትምህርት መሰረትን እየጣለች መምጣቷ እንደበደል እንደ ኃጢአት ተቆጥሮባት ለዚህ ያደረሳት። ሌላው ቤተ ክርስቲያን የጥቃት ዒላማ የሆነችው የሪዮት ዓለም ጥቃቱ ስር እየሰደደ ኢትዮጵያ በፈቃዷ ቀኝ የምትገዛበት ስርዓት እንዲደርስ ኦርቶዶክስ ጠል፣ ኦርቶዶክሳዊ ጠል ዶግማ ያለው፣ ቀኖና ያለው፣ ባህል ያለው፣ ወግ ያለው፣ አሻራ ያለው፣ መጽሐፍ ያለው፣ ታሪክ ያለው፣ ቅርስ ያለው ማህበረሰብ እንዲኖር ስለማይፈለግ ስለማይፈለግ፣ ለአዲሱ የዓለም ስርዓት ስለማይመች ነውርን ስለምትቃወም፣ ስርዓት አልበኝነት ትክክል አይደለም ስለምትል ስለምትል፣ ፍትሐዊነትን ስለምታስተምር፣ በባህሉና በወጉ ጸንቶ እንዲኖር ኦርቶዶክስ የአሻራና ዶግማ ቀርነቱ ፊት ስላላት የራሷ የሆነ የማይበረዝ የማይከለስ ያልተዋሰችው ከእግዚአብሔር ያገኘችው ዘመን የወደደው ንጉስ የወደደው ዘመን የወለደው ሳትል የምታስተምር መሆኗ አንዱ የጥቃት ኢላማ አድርጓታል። ቤተ ክርስቲያኗ ይሄ እንድትገፋ ሁናለች። ስለዚህ ባህሉን ሃይማኖቱን ሀገሩን የረሳ ኦርቶዶክሳዊ ሰው እንዳይኖር የማድረግ ሂደቶች አንዱ እሱ ነው ማለት ነው። ቤተ ክርስቲያን የጥቃት ኢላማ የሆነችው ይሄም ከ1933 በኋላ ከድህረ ጣሊያን ሁለተኛ የጣሊያን ጦርነት በኋላ በኢትዮጵያ ውስጥ ስርዓተ ትምህርቱ ሲተገበር፣ አዲሱ የዘመናዊ ትምህርት ስራ ሲተገበር አንዱ የኢትዮጵያ ቤተክርስቲያንን የሚመታ አድርጎ ነው። ጣሊያናውያን ትምህርት የጀመሩ ምክንያቱም ይታወቃል፣ ይታወቃል። መምህራኖቹ ከየትኛው ትምህርት እንደጀመሩ ስለሚታወቅ፣ ስለሚታወቅ ከዚያ ጀምሮ ነው እስካሁን ድረስ ቤተክርስቲያኗን እስካሁን ድረስ መጀመሪያው በታሪክ ብልሽት፣ በሴራ በሴራ ሕዝቡ በማጋጨት ቤተ ክርስቲያን በማጥላላት ወራሪ ዘራፊ በማድረግ በሰው ላይ የተጫነች በማድረግ ፍትህን የምታሰፍነዋል ፍትህ ገፋፊ እንደሆነች በመናገር ሁሌ ሲቀጠቅጧት ሲቀጠቅጧት የድህነት ተጠያቂ በማድረግ በቃ በቃ ድሀ የሆነው በእሷ ምክንያት በሚል አውጥተው አውጥተው አውጥተው አሁን ያ ትምህርት አካል አግት ገዝቶ አፍርቶ ይኸው ትውልድ ያጫርሳል። ትውልድ ያጫርሳል ቤተ ክርስቲያን ያደረገችው በጎነት ሁሉ ተረስቶ፣ ስለዚህ ርዕዮተ ዓለማቸውን ለማስፈን ዶግማ ያለው አስተምህሮ ያለው በራሱነቱ በራሱነት የቆመ ሰው እንዲኖር ስለማይፈለግ የተደረገ መንገዶች ናቸው ማለት ነው። ቤተ ክርስቲያን የጥቃት ኢላማ የሆነችው በዚህ ነው። ከዚህ የተነሳ ከ1951 በኋላ ያለውን ደግሞ ጀምሮ ሲታይ እንኳ ሥርዓተ ትምህርቱ በደንብ እየተሰፋ ሲሄድ በተበላሸ የትምህርት ስርዓት በካሪኩለም ተቀርጾ ቤተክርስቲያን የጥላቻ መንገድ ልትሆን ሲሰበክ ትውልድ ሲማረው ነው የኖረው። ያ ትውልድ ነው እንግዲህ ሀገር የተረከበው ኢትዮጵያ ትቅደም በሚል እሳቤ ውስጥ ገብቶ እንደገና ንጉሱን አንቆ ገደለ። ፓትርያርኩንም ረሽኖ ገደለ። ኦርቶዶክሳውያንም በተለያየ ጊዜ ሚኒስቴር የነበሩትን እየረሸነ ገደለ። ከዚያ በኋላ ጾምን፣ ስርዓትን፣ ባህልን፣ ሀገር ወዳድነትን የሚያሰራስበውን ስርዓት አጠፋ። ከዚያም በኋላ እየቀጠለ የመጣው ከምን ወደ ምን ነው የሚሆነው እንደገና የሚቧጨራት እየቧጨረ እየቧጨረ እየቧጨረ የሚያደማት ሆነ ማለት ነው አሁን በተለያየ አየ መልኩ ቤተክርስቲያን ትቧጨራለች። ማንም ሰው ቤተክርስቲያን ላይ ነው የሚጀምረው ጀማሪ ፖለቲከኛ የሚጀምረው ቤተክርስቲያን ላይ ነው ጀማሪ መንደርተኛ የሚጀምረው ቤተክርስቲያን ላይ ነው ጀማሪ ጴንጤ ስብከት የሚጀምረው ቤተክርስቲያን ላይ ነው ጀማሪ ሁሉ ቤተክርስቲያን ይጀምራል ማለት የዱላ ማረፊያ ሁሉ ቤተክርስቲያን ሆነች እንዴ ምንድነው በደሏ ምንድነው በደሏ አልነካች፣ ከሰው አልደረሰች፣ አልበደለች፣ አልገደለች፣ አልቀማች፣ ሰውን ክፉ አላደረገች። የምታስተምረው ነገር ሁሉ እንዴት የባይድ ሆነ? ሰው እንዴት በጣሊያን አይምሮ ቤተክርስቲያን ያስባታል? ይህ እኮ የነበረው ጣሊያን ለውጊያ የመጡ ጊዜ ያስቡት የነበረው አይምሮ ነው። ያን ጊዜ ነው የጣሊያን ጦርነት፣ በዚያ መልኩ ቤተክርስቲያን ይገፋት የነበረው ያ አመለካከት ነው። አሁን ዛሬ እንድትገፋ ያደረጋት ቤተክርስቲያንን ማለት ነው። ሌላውም በዚያው አያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምታደርገው የእግዚአብሔርን መንግስት በመሰብኳ ሀልወተ እግዚአብሔርን በማስተማሯ በትክክል ፍትርትን በማስፈኗ ይሄንን እንዲሆን የማይፈልገው ሰው እንድትጠላ አድርጓታል። ይሄም ጅሃድ በሚመስል መልኩ ቤተክርስቲያን ላይ ብዙ ነገር ታጉጅባታል። በብዙ መንገድ የምትቃጠለው ቤተክርስቲያን ብዙ ትሰራለች። ወጥተው ወርደው ልጆቿ ቤተክርስቲያን ያነጻሉ ያቃጥሉባታል። ኦርቶዶክስ ሳዊያን ልጆቹ ሀገር ሰላም ብለው ይኖራሉ፣ ይገሉባታል። የኢትዮጵያ ቤተ ክርስቲያን አስተምሯን ትቀጥላለች። አስተምሯም ራሱ ጣዖት አምላኪ ብለው ልጆቿን ያንገላቱባታል፣ ሀሳቧን ያጠጥሉባታል። ያጠጥሉበታል በነገራችን ላይ ህግ ሁሉ የሚሰራው ሌላ ቦታ ላይ ነው፣ ቤተ ክርስቲያን ላይ ህግ አይሰራም። ሌሎች የጥላቻ ንግግር ተናገሩ ሲባል ሊታሰሩ ይችላል፣ ቤተ ክርስቲያንን ሲጠሏት የጥላቻ ንግግር ሲናገሩባት የጦር አዋጅ ያውጁባት እና አይጠየቁም። ህግ አይዛቸውም፣ ዳኛ አይዛቸውም። የፍትህ አካል አይመለከታቸውም እነሱ ችግር የለም ቤተ ክርስቲያኗ መገፋት ስላለባት እሚነካቸው የለም እኛ አሁን እኔ እኛ ብንናገር ቤተ ክርስቲያኗ ላይ የሆነ ነገር ብንናገር በሌላ ቤተ እምነት ብንናገር በሌላ ላይ ብንናገር እሚምረን ማን ነው ማን ነው ዝም የሚለን ዝም የሚለን የለም ቤተ ክርስቲያኗን ግን በተለያየ መልኩ ሲናገሯት ሲተነክሏት ሲያጣጥሏት ሲሰድቧት ሲያንቋሸሿት ጦር ሲቀሰቅሱባት ሲሰብቁባት እሚናገር የፍትህ አካላት የለም ቤተክርስቲያን ፍትህ አጣ አጥታለች። ተገፍታለች፣ መገፋት ደርሶባታል። ባለቤት አጥታለች። እንደ ዜጋ መከበር አጥታለች። የአንድ ሰው ያህል እንኳ 60 ሚሊዮን ክርስቲያኖች፣ ከ45 ሺህ በላይ አብያተ ክርስቲያናት፣ በጣም ብዙ ሺህ ሊቃውንት ካህናት፣ ያሏት ብዙ ገዳማት ያሏት ታሪክ የጻፈች 5000 ዓመት ታሪክ ሰንዳ ያስቀመጠች ቤተ ክርስቲያን የአንድ ሰው ያህል እንኳ የአንድ ብሔርተኛ ያህል እንኳ መከበር አቅቷታል። ለምን የጥቃት ኢላማ ሆነች? ለምን ምንድነው በደሏ? ለምን ይሄ ክርስቲያኖቹን ያስቆጣል። እውነተኛ ሰው የሆነንም ሰው ያስቆጣል። እውነተኛ ሀገር ወዳድ ታሪክ ወዳድ ሰውን ያስቆጣል። የእውነት ሌላው በኢትዮጵያ ቤተ ክርስቲያን በጥቃቱ ኢላማነት የገባችበት ምክንያት በስርዓት ምክንያት ነው። ይሄ ቤተ ክርስቲያኗን የሚገፋት ስርዓቱ ነው የፖለቲካ ስርዓቱ የአመለካከት ስርዓቱ ነው። ቤተክርስቲያን እየገፋት ያለ እና ግለሰብ ነው ወደሚል ብዙ አንሄድም። ቤተክርስቲያን ምክንያቱም በስርዓት የመጣ ነው ከስርዓቱ ተቀብሎ በጀት ተበጅቶለት ተደግፎ በል ተናገር ተብሎ እሚመጡ ስለሆኑ ማለት ነው። ስርዓቱ ቤተክርስቲያን እየጎዳት ነው። ቤተክርስቲያንን እያደማት ነው እያደማት ነው። ቤተክርስቲያን እንድትገፋና እንድትሰቃይ መከራ እንድትቀበል እያደረጋት ነው። በዚህ ምክንያት ቤተክርስቲያን የጥቃት ዒላማ ሆናለች። ለምን ለምን? ዜጋ አይደለችም ወይ? መኖር አትችልም ወይ? ፍትህ አይገባትም ወይ? ቤተ ክርስቲያን ችግሯ በደሏ ምንድን ነው? ምንድን ነው? በታሪክ በታሪክ ትናንት ከመጣን ከመጣን እኮ ሌሎች አልነበሩም? የእውነት ለመናገር ባልነበሩበት ዘመን ሀገር ሰርታ መስጠቷ ሰው ሌሎች ባልኖሩበት ዘመን ታሪክ ሰንዳ ማስረከቧ? በዓለም ከፍ ብሎ የሚታይ የልልና የክብር አሻራ ወኔ መስጠቷ፣ ማስተማሯ፣ አንድ አድርጋ መቅረጿ በደል ሊሆንባት አይገባም። በዚህ ልትሸለም ይገባታል። ልትከበር ይገባታል። አንቱ ልትባል ይገባታል። ቦታ ሊሰጣት ይገባታል። ሀገርን የምታበለጸግ የምታሳድግ ናት። በኢኮኖሚ በልማቱም፣ ማትገፋ ማንንም ማትገፋ ናት። አብሮ ባህልን ያስተጋባች ሰው ድሃ እንዳይኖር መጾታ ሰጥታ ዘክራ የምትኖር ቤት ናት። ይችን መግፋት የጤና አይደለም፣ የእውነት ከጤና ሁሉ የከፋ ቀውስ ነው። ቤተ ክርስቲያኗን መገፋት የሌለባትን መግፋት የአይምሮ ችግር፣ የምዕራባዊነት የተገኝነት ምልክት፣ የባንዳነት መጨረሻ፣ የጥላቻ ጥግ፣ ሰው ከመሆኑ ሁሉ መውጣት ነው፣ መውጣት ነው። ይሄን ሰው ቆም ብሎ እንዳያት እንመኛለን። የሚገፋት ሁሉ ቆም ብሎ እንዳያት ምናልባት ኦርቶዶክሳውያንም እንድታስተውም የሚፈለገው። እንዲሆነ እንዲተደረግነ እንዲሃሉ እንዲሆነ የሚባለውን ነገር ከግለሰብ ለይተን ወደ ስርዓቱን ማሰብ ይጠይቀናል። ከስርዓት የመጣ ነው ይሄ። ከጥንት ጀምሮ ከ1960 ዎቹ ጀምሮ የስርዓት ውጤት ነው። 1983ም የስርዓት ውጤት ነው። አሁንም እየተገፋችሁ የስርዓት ውጤት ነው። እየተገፋቸው ያለችው በስርዓት ምክንያት ነው። የሚገፋት የሚበድላት፣ የሚያሰቃያት፣ የሚያዋድማት፣ የሚያቃጥልበት ልጆቿን የሚያሰቃይ የሚገልበት ስርዓቱ ነው። ስርዓቱ ባይሆንማ እንዲህ አትሆንም ነበረ ይህን ያህል ሰማንያ አመት ያህል አትገፋም ነበረ አትገፋም በማያባራ አመት እስከ ዓመት ወር እስከ ወር የመከራ ጽዋን አትቀምስም ነበረ ይህ በስርዓቱ የመጣ ነው ስርዓቱ የሚመለሰው በስርዓት ነው ኦርቶዶክስ ጠልነት ስርዓት ሊታጎል ይገባል ራሱን ሊያሸሽል ይገባዋል እኛ ማንም ይግዛ ማንም ያስተዳድር ጭንቀት የለብንም ኦርቶዶክስን ኢላማ ማድረግ የለበትም ነው ከዚህ የተቆጠበ ሰው ያስፈልጋል። ቤተክርስቲያናችን እንዳትሞት እንዳትወድቅ ሁላችንም የማሰብ ኃላፊነት አለብን። ኃላፊነት ይህግ ኦርቶዶክሳውያን ብቻ አይደለም ሀገር የሚወድ ሰው ሁሉ ማሰብ አለበት። አንድነት የሚወድ ሰው ሁሉ ማሰብ አለበት። ሰላምን የሚወድ ሰው ሁሉ ማሰብ አለበት። ታሪክም የሚወድ ሰው ሁሉ ማሰብ አለበት። የሀገራችንን መበልጸግ ማደግ የሚፈልግ ሰው ሁሉ ማሰብ አለበት። ማሰብ አለበት። በዚህ እያወቁ ቤተክርስቲያኗን ዋናውን አካሉን ግንዱን እየነቀነቁ ንብ አይረጋም ቀፎ እየነቀነቀ አይረጋም። ባህር እየበጠበጠ ብሎ ሊሆን አይችልም ማደፍረስ አይገባም። ቤተክርስቲያን አታደፍርሱባት የሚል መልእክት አለን። ለምን የጥቃት ኢላማ ሆነች? በእንዲህ እና በመሳሰሉት ነው። ክርስቲያኖች ሁላችንም ተገንዝበን ይሄንን ሀሳብ ልንመካከርበት፣ ልንወያይበት ተውረፉ ልንድል ይገባናል። ዚራ አምላካችን ሀገራችን ሰላም ያደርግልን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንም ይጠብቅልን በያለንበት ጸንተን ተግተን ሀገራችን ቤተክርስቲያን ተረድተን በተጋድሎ በመንፈሳዊ ሕይወት እንድንጸና እንድኖር እግዚአብሔር አምላካችን ይፍቀድልን ይቆየን።